የባህር በር ጥያቄን በተመለከተ ኢትዮጵያ አሁን ካለችበት ተጨባጭ ሁኔታ አንጻር ምን ማለት ነው? አሁን ያለውስ በመንግስት በኩል የተደረገ ያለን እንቅስቃሴ እንዴት ይታያል ስንል እንግዳ ጋብዘን ማብራሪያ ልናሰጥበት ነው። እንግዳችን የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁር ዶክተር አሊ ሁሴን ናቸው። ዶክተር አሊ እንኳን ደህና መጡ። እንኳን ደህና ጠበቃችሁ። መልካም እንግዲህ ኢትዮጵያ ኢኮኖሚዋ አሁን ባለው ተጨባጭ ሁኔታ የህዝብ ቁጥሯ በጣም ከፍተኛ ነው። እንዲሁም ደግሞ የወደፊቱን አሁን ካለችበት የኢኮኖሚ እንቅስቃሴና እድገት አንጻር፣ ወደፊት ልደርስበት ከምትችለው ግብ አንጻር አንስተን ምን ያህል አስፈላጊ ነው ለኢትዮጵያ የባህር በር የሚለውን እነዚህን ነገሮች አንድ ላይ አያይዘን እናንሳቸው። አመሰግናለሁ። የባህር በር ለኢትዮጵያ ኢኮኖሚ የህልውና ወሳኝ ጉዳይ ስለሆነ ነው ኢትዮጵያ እየታገለች ያለችው። ኢትዮጵያ ከ95 ፐርሰንት በላይ የኢምፖርት ኤክስፖርት ወጪዋን ወይም ደግሞ ሂደቱን በአንድ ወደብ ላይ እየተመሰረተ ነው የሆነው፣ በአሁን ሰዓት። ይሄ ብቻ ሳይሆን ጉዳዩ የንግድ ብቻ አይደለም። የእህሉንም ጉዳይ ስለሆነ ነው። የነጻነት ሉዓላዊነት ጉዳይም ስለሆነ ነው። ያ ብቻ ሳይሆን የተወዳዳሪነትም ጉዳይ ስለሆነ ነው። ኢትዮጵያ ሉዓላዊነቷ መከበር አለባት። ንግዶቿ በሰው እጅ መሆን የለባቸውም። የራሷ ወደብ ሊኖራት ከቻለና ወደብ ካገኘች የራሷን ኢምፖርት ኤክስፖርት በራሷ ማስከር ትችላለች። ያ ብቻ ሳይሆን ያን ስታደርግ ደግሞ የውጭ ተወዳዳሪነቷ እያደገ ይሄዳል። ይሄ ብቻ አይደለም፣ በቀጠናውም ሰላም የማምጣትና የቀጠናውን የመረጋጋት ሂደት ኢትዮጵያ ትልቁን ሚና ወይም የአንበሳውን ድርሻ ትይዝበታለች። አሁን ላይ ባለው ተጨባጭ በጣም ከፍተኛ ዋጋ እንደውም ከ25 ፐርሰንት በላይ ኢምፖርትና ኤክስፖርት ላይ ለውጭ ነው የምትከፍለው። ይሄ ወደ ሀገር ቢመለስና የሀገር መሰረተ ልማት ላይ ቢውል እንደዚሁም ለሀገር ኢኮኖሚ መገንቢያ ቢሆን ቢሆን ብዙ ነገሮችን ይሰራል። ኢትዮጵያ ይሄ ብቻ አይደለም የሚቆጫት፣ ኢትዮጵያ ክብሯን አታለች። ባሕር ወደብ ባለቤት ነበረች። በታሪክ አጋጣሚ በሆነ ወቅት ላይ ይሄንን የባሕር ወደቧን በማጣቷ ብዙ ጫናዎች ነው የደረሱባት። ነፃነቷን አታለች፣ እንደዚሁም ኢኮኖሚዋ ተዳቋል። እንደዚሁም ደግሞ ከዓለም ኢኮኖሚ ተቋርጣ ነው ያለችው። ከዓለም ኢኮኖሚ ከዓለም ንግድ ተቋርጣ ስላለች ያንን ስታገኝ የኢትዮጵያ ሉዓላዊነት ሲከበርና ነጻነት ሲከበር ኢኮኖሚ ሲያድግ፣ በቀጠናው ያሉ ሀገራት፣ በምስራቅ አፍሪካ ላይ ያሉ ሀገራትም ይሄ ለእነሱም ይደርሳቸዋል። ከዛ ከዛ አንጻር ወሳኝነቱ በጣም ከፍተኛ ነው። ኢትዮጵያ እያነሳች ያለችው ጥያቄ የንግድ ብቻ ሳይሆን የሉዓላዊነት ጉዳይም ነው። ባህር ስታገኝ በባህር ላይ የተለያዩ ንግዶችን ስታካሄድ የባህር የጸጥታ ማስከበር ተሳትፎም ታደርጋለች ኢትዮጵያ። በዛ ላይ ለምሳሌ በባህር በሚንቀሳቀሱ አማጽያን ላይ እንደዚሁም የተለያዩ ሽብርተኝነት ጥቃቶች ሊኖሩ ይችላሉ። እዛ ላይ የባህር በሩ የእሷ ቢሆን እሷ ትቆጣጠረው ነበር፣ ትቆጣጠራለች። የመቆጣጠር ሀይሉም አላት ኢትዮጵያ። በምስራቅ አፍሪካ ኢትዮጵያ ትልቅ ሀገር ናት። የሰላም አስከባሪ የሆነች በተለያዩ ሀገራት ላይ ተሰማርታለች። የተባበሩት መንግስታት፣ የአፍሪካ አንድነት ድርጅት አሰማርቷታል። ኢትዮጵያ ግን ደግሞ የባህር ወደብ ሚና የላትም። ባህር ውስጥ ያለውን ችግር አብራ መሳተፍ እና ያን ሰላም የማስከበር ሚናዋ እንዳትወጣ ነው የተደረገችው። ኢትዮጵያ ይህ ብቻ አይደለም። ኢትዮጵያ በአሁኑ ሰዓት ከሌሎች ባህር በር ከሌላቸው ሀገራት የተለዩ ባህሪያት አሏት። አንደኛ ኢትዮጵያ በህዝብ ብዛቷ ከአፍሪካ ሁለተኛ ሀገር ናት። ይሄን ትልቅ ህዝብ የያዘች ሀገር የባህር ወደብ ማሳጣት ታሪካዊ ስህተት ነው። ከሌሎች ጋር ማወዳደር ታሪካዊ ስህተት ነው። ይህም ከሎጂክ የወጣ ወይም ደግሞ ምክንያታዊ ያልሆነ ጉዳይ ነው ብለን ነው የምናስበው። ኢትዮጵያ ያነሳችው ጥያቄ ሰላማዊ ጥያቄ ነው። ይህን ሰላማዊ ጥያቄዋን እንደሌላ የሚተረጉም ካለ ስህተት ነው ነው የምንለው። ኢትዮጵያ ስትጠይቅ እኔ ብቻ ልልማ እያለች አይደለም። የጋራ መጀመሪያ በውይይት ነው። ሁለተኛ በኃይል አላለችም ሁለተኛ ደግሞ የጋራ ጥቅም ላይ የተመሰረተ ጥያቄ ነው ያነሳችው ኢትዮጵያ። እኛም ተጠቅመን ቀጠናው ላይ ያሉ ሀገራት እንደዚሁም የወደብ ባለቤቶችን አብረን እንጥቀማቸው ነው ያለችው ኢትዮጵያ። ይሄ ብቻ ሳይሆን በጋራ አድገን በቀጠናው ሰላም እናስከብር ነው እያለች ያለችው ኢትዮጵያ። ኢትዮጵያ ወደቧን ያጣችበት ሁለት ዋና ዋና ምክንያቶች ይኖራሉ። ከነዚያ መካከል አንዱ በቀጠናው ሰላም አለመኖር ነው። በታሪክ አጋጣሚ ግልጽ ባልሆነ መልኩ ያንን የቀጠና ግጭት ምክንያት በማድረግና እንደ ጥሩ አጋጣሚ በመጠቀም ነው ኢትዮጵያን ወደብ እንዳይኖራትና ጭንቅላቷ የተቆረጠ እንስሳ አድርገው ያስቀምጧት። አንዱ ምክንያት የቀጠና አለመረጋጋት ነው። ሁለተኛው ምክንያት የውጭ የፖለቲካ ሽረባ ነው። ይሄ የውጭ ፖለቲካ ሽረባ ከውስጥ ያለው የፖለቲካ አለመረጋጋት ጋር ተባብሮ ኢትዮጵያን ወደብ እንድታጣ አድርጓታል። ጥሩ። እዚህ ጋር እስኪ ዶክተር አሊ አሁን በሴራና ኢፍትሃዊ በሆነ መንገድ ነው ያጣችው እንግዲህ የባህር በሯን ኢትዮጵያና፣ ስለዚህ አሁን ካለው ተጨባጭ ሁኔታ አንጻር ኢትዮጵያውን ከምትገኝበት ቁመን አንጻር የባህር በር መልሳ እንድታገኝ አሁን በመንግስት እየተጀመረ ያለውን እንቅስቃሴ ወይም ጥረት እርስዎ እንዴት ያዩታል? በቀጣይስ ምን መሰራት አለበት ይላሉ? ከህብረተሰቡም ከዲያስፖራውም በአጠቃላይ ከመንግስትም ኢትዮጵያ አሁን እየጠየቀች ያለችውን ጥያቄ አጥር አድርጌ ስመልስልህ ሚዛናዊና ስትራቴጂያዊ ጥያቄ ነው። ምን ማለቴ ነው? የጋራ ጥቅም ላይ የተመሰረተ ሌሎችንም አይጎዳ፣ ለራሷም የሚጠቅማት ለራሷ ደግሞ በረጅም ጊዜ ትውልዷ የሚያነሳውን ጥያቄ ዛሬ ላይ በሰላም ፈታ ለዛ ትውልድ ማዘጋጀት ላይ የተመሰረተ ጥያቄ ነው ያነሳችው ኢትዮጵያ። አንድ ሁለተኛ፣ ኢትዮጵያ አዲስ ጥያቄ አይደለም ያነሳችው በአለማችን ላይ አርባ አራት አካባቢ ሀገራት አሉ ላንድ ሎክድ የሆኑ ወይም ደግሞ የባህር ወደብ የሌላቸው ሀገራት። ሁሉም ሀገራት ይሄን ጥያቄ አንስተው በጋራ እየተጠቀሙ ነው ያሉት ከሀገራት ጋር የኢትዮጵያ ጥያቄ ታዲያ በጣም ልዩ ተደርጎ የሚታይበት ለምንድን ነው? ከአለም የተለየ ጥያቄ አለምሳችም ኢትዮጵያ እንደ ምሳሌ ሁለት ሀገሮችን ላንሳልህ። ኔፓል በቻይናና በኢንዲያ መካከል የምትገኝ ሀገር ናት። የራሷ ባህር ወደብ የላትም። ከኢንዲያ ጋር ተስማምታ በጥሩ ሁኔታ ትኖራለች። ሌላ ሁለተኛ ሀገር ልትቀስልህ ቦሊቪያ፣ ሳውዝ አፍሪካ ወይም ሳውዝ አሜሪካ ላይ የምትገኝ በቺሊ እና በፔሩ መካከል የምትገኝ ሀገር ናት። ኦፍኮርስ መካከል አይደለም የምትገኘው፣ የሁለቱ ወደብ በጋራ ትጠቀማለች። ኢትዮጵያም እያለች አለችው እኮ እንዳውም ከነሱ የሚለያት እነዚህ ሀገራት ናቹራሊ የራሳቸው ባህር ወደብ የሌላቸው ሀገራት ናቸው። በታሪክ ኢትዮጵያ ግን የራሷ ባህር የነበራት የራሷ ወደብ የነበራት ሀገር ናት። ያም ሆኖ ግን ኃይል አልተጠቀመችም። ኢትዮጵያ በተደጋጋሚ እያለች አለችው። እኔ ሀይል አልፈልግም፣ እድገት ላይ ነው እየሰራ ያለሁት። ኑ አብረን እንስራ፣ በቀጠናው ላይ ልማትን እናልማና ልማትን እናረጋግጥና ሰላምን እናረጋግጥና አብረን እንኖር ነው እያለች አለችው ኢትዮጵያ። ከዚህ አንጻር አሁን መንግስት እየጠየቀ ያለበት ሂደት ታጣያቁ አካሃዱ ትክክለኛ አካሃድ ነው መሆን ያለበት። ይሄ እስከ መጨረሻው ድረስ በዚህ አይነት መልኩ መቀጠል አለበት። ኢትዮጵያ እዚህ ላይ ስንጨምርበት ከዓለም አቀፍ ህግ የወጣ ጥያቄ አልጠየቀችም ኢትዮጵያ። የተባበሩ መንግስታት የባህር ህግ አለ። ያ ህግ 1982 አካባቢ 1982 ላይ የተመሰረተው የተባበሩ መንግስታት ህግ በተለይ ደግሞ 125ኛው አንቀጽ ላይ ማንኛውም ላንድ ሎክ ደሆኑ ሀገራት የባህር በር ሊኖራቸው ይገባል ብሎ ያትታል እዛ ቦታ ላይ። ስለዚህ ኢትዮጵያ ያንን ነው የጠየቀችው። ኢትዮጵያ በጋራ ባይላተራ ትሪቲ ላይ የተመሰረተ ጥያቄ ነው። ስለዚህ በአጠቃላይ አሁን ህብረተሰቡም፣ ዲያስፖራውም መንግስትም በጋራ በአንድ መስመር ሁሉም በአንድ መስመር መሆን አለበት። ይሄ ብቻ አይደለም። እኔ መልእክቴ ለእነዚህ ብቻ አይደለም። ይሄ የጠቀስኳቸው ህብረተሰብ ክፍል ብቻ ሳይሆኑ ኤርትራውያንም እንደዚሁ ሁሉም ተባብረው ያ ኢትዮጵያን ጥያቄ መመለስ አለባቸው። ሰፊ ትንታኔ ይጠይቃል፣ ሌላ ጊዜ እንመለስበታለን። ዶክተር አሊ ሁሴን የፖለቲካ ሳይንስና አለም አቀፍ ግንኙነት ምሁር፣ ለጊዜውም ለሀሳቦም አመሰግናለሁ። ታንኪ ሰማች አመሰግናለሁ።